እንደምን አላችሁ እንደምን ቆያችሁ እንደምን ሰነበታችሁ። ሁዱ ነው መርከም ሚዲያ። የእግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ አዲሶች ካላችሁ ለማታውቁኝ ያው ሻምበል ልባላለሁኝ፣ ነባሮችም ያው አዲሳችሁ አይደለሁም። ዛሬ በነህ መርከብ ሚዲያ ቆይታችን ብንሰማው ብዬ ያልኩት ሀሳብ እኔም እውነት ለመናገር እንደው ብንሰማው ብናደምጠው የሚጠቅመንን ነገር እንወስድበታለን ብዬ ስላሰብኩ ነው። እና ሰሞኑን እንግዲህ በተለያየ ማህበራዊ ሚዲያ ላይ በተለይ ሐኪም አበበች ያስተላለፈችው አንድ መልእክት አለ። ከሰላሳ አራት አመት በፊት የልቀውንት ጉባኤ ብላ የተናገሩትና ያሰቡትን ወይም ደግሞ የገመቱትን ነገር ኖ አሁን በዚህ ሰዓት እየሆነ ያለው እስፔሻሊ እዚህ አፋር አካባቢ ማለት ነው እየተከሰተው ያለውን ነገር፣ የመሬት መሰንጠቁ ወይስ አሁን የመሬት መሰንጠቁ በተመለከተ ብዙዎቻችን ለምደነዋል ማለት እንችላለን እና ምናልባት ምንም የማይመስልበት ደረጃ የደረሰ እስከሚመስል ድረስ ማለት ነው። አሁን መደንገጥ አቁመናል። ሰው ልጅ ተፈጥሯዊ ባህሪ ቢሆንም እንኳ የሰው ልጅ አንድ ነገር ተደጋግሞ ሲደረግ ያው የመርሳት የመልመድ ነገር እንመለከታለን በየጊዜው አልፎ አልፎ በተለያየ የሪክተር ስኬል እየተመዘገበ ያለበትን ክስተት እንሰማለን በዜናም እና ያው መጀመሪያ ላይ የነበረን ድንጋጤና አሁን ላይ የነበረን ድንጋጤ አንድ አይደለም። የምንሰጠው ሪስፖንስ ለመሬት መንቀጥቀጡ ማለት ነው አንድ አይደለም፣ ተቀይሯል። አንዳንድ ጊዜ በሌላውም ዘርፍ ኢቨን ስንመለከት የሰው ልጅ በማንኛውም ኃጢአትንም ቢሆን እንደ አይነት የመልመድ ነገር አለ እና ከእንደዚህ አይነት ክስተት መጠበቅ አለብን ራሳችን። ምን ማለት ነው ከኃጢአት ይልቅ ልምድን ፍራ ይባላል። እና ብዙ ጊዜ በህይወታችን ብዙ ነገሮች ለምደናቸው ናቸው ኖርማል አድርገን የምንቆጥራቸው በርካታ ነገሮች አሉና ምናልባት በህይወታችን ላይ ሳናቀው መጥፎ ቦታ ላይ መሆነን ኢቨን ራሱ ያን ነገር ለምድን አዳብት አድርገ ነው እንደ እውነት እንደ ጽድቅ ሆኖ የሚቆጠርበትን ክስተት እናያለን። ለማንኛውም ወዲያው ሐሳባችን እንመለስና በዚህ በመሬት መንቀጥቀጡና መሬት መንሰንጠቁ አፋር አካባቢ የተከሰተውን ጉዳይ በተመለከተ ከዚህ በፊትም ያው አጋረቻችኋለሁ። መረጃ ያጋራሁት ምንድን ነው አፍሪካ ለሁለት ይከፈላል በሚል ወይስ አሁን እንደዚህ አይነት መሰንጠቁ ከመምጣቱ በፊት አስቀድሞ ሲነገርለት የነበረ ጉዳይ እንደነበረ አንስተን ተነጋግረናል፣ ከዚህ በፊት እና ይሄ እንግዲህ በዓለም አቀፍ ደረጃ የዓለም ምሁራን ተብሎ የሚታሰቡ እንደዚሁም በሀገራት ደረጃም እነ አሜሪካ እነ አውሮፓ ሀገራት በዚህ ጉዳይ ላይ የራሳቸውን ጀስቲፊኬሽን ወይም ደግሞ ትንታኔ ይሰጡ ነበር እና አፍሪካ ለሁለት ሊከፈል እንደሚችል ማለት ነው። በነገራችን ላይ እዚህ ቦታ ላይ ከጥንት ወይም ከድሮ ጀምሮም ከፍተኛ የሆነ ኢንተረስት መኖሩንም መዘንጋት የለብንም። ኢንተረስት ማለት የዚህ የሴክሬት ወርልዱ የሚባለው ይሄ ዓለምን በድብቅ ይመራል ተብሎ የሚታመነው ኃይል በተለያዩ የዓለማችን ክፍል ላይ ኢንተረስትድ ሆኖ ወይም ደግሞ ኢንተረስት ያለባቸው ቦታ ወይም ደግሞ በአይነ ቁራኛ የሚመለከቷቸው ቦታዎች አሉና ከዓለም ላይ ካሉ ቦታዎች መካከል እንግዲህ አንዱና ዋናው እዚህ አፋር አካባቢ ያለው ቦታ ነው። በእነሱ ሳቤና በነሱ በእነሱ ትንታኔ ወይም በእነሱ ግንዛቤ፣ በእነሱ እውቀት መጠን ይሄ ቦታ ምናልባት ከዚህ ከመናፍስት ዓለም ጋር ይገናኛል ብለው የሚሉት አላቸው እና ይህን አይነት ነገርንም ብዙ ጊዜ የሚናገሩትም ሰማይ ላይ ባሉ የዚህ ከኮንስታልሽን ጋር በተገናኘ በሚያደርጉት ፕሪዲክሽን እና ትንታን ወይም ደግሞ አሰምሽን የሚሰጡት መላምትና ሚስጥራዊ አሰራር እንዳለም ጭምር ከዚያ በፊት አንስቼ አለሁኝ እና ታዲያ፣ ወደኛ ሀገርም ስንመጣ በዚህ ጉዳይ ላይ የሚሰሩ አካላት አሉ። ለምሳሌ እንደነ ዶክተር ሮዳስ ታደሰን እንደነ ሐኪም አበበችን ሌሎችንም ብናነሳ በዚህ ጉዳይ ላይ የሚሰሩ በዚህ በአስትሮሎጂ ወይም ደግሞ አስትሮኖሚ ጉዳይ ላይ የሚሰሩ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 እንዲያ ነው የሚሳፋፈው የሚሳፈፉ ቀኑን እግዚአብሔር ያውቃል፣ ግን አሁን ጅማሮ በጣም ፈጥኗል ፈጥናል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ይሄ ቆሻሻው ውሃ የተገኘችው ሃይቅ እነዚህ በሙሉ መርዛማ ናቸው፣ ባክቴሪያም አላቸው። እንደሰማችሁት እንግዲህ ሐኪም አበበች አባበች ያስተላልፈችው መልእክት አዲስ ብለን የምንለው ነው። ምናልባትም እንደተናገረችው ከሆነ እንግዲህ ከ34 ዓመት በፊት የደቃውንት ጉባኤ ብላ የተናገረችው አንደኛ እኔ በግሌ ግልጽ ለሆነሉኝ ነገር ሊቃውንቱ ጉባኤ የሚባለው የትኛው ነው የሚለው እሱን ስላልገባኝ አልገባኝ ነው። ነገሩን ላለማመን ፈልጌ አይደለም። ለምን እየሆነ ያለ ስለሆነ ማለት ነው። ምናልባት እንግዲህ ሰሞኑን ከሙቀት መጨመር ጋር በተገናኘ የሚያነሳችው አለ፣ ከዚህ ክስተት ጋር የሚገናኝም እንደሆነ ጭምር ማለት ነው። ምናልባት ይህንንም እንዳልቃወም የሚያደርጉ ብዙ ነገሮችም ልጠቅስ እችላለሁኝ። በዋናነት ግን አንዳንዴ እንደ አይነት ብሽታ በሚፈጠርበት ሰዓት እኔ ና እናንተ እንደ ተቋም ማለት በሃይማኖታዊ በሆነ እይታ ወይም ደግሞ በቤተክርስቲያናዊ ጉዳይ ይህንን ዘርፍ የሚመለከተው አካል የራሱን የሆነ ለምን ይህን በተመለከተ ብዙ ሰው መልስ ይፈልጋሉ ማለት መረጋጋትም ጭምር አንዳንድ ጊዜ አሁን ጥንቃቄ አድርጉ፣ እንዲህ አድርጉ፣ ይህንን አድርጉ፣ ይህን ብታደርጉ ይህን ትሆናላችሁ አይነት የሚተላለፉ መልእክቶች አሉ። ግን ይህን ጉዳይ ብዙዎች ሚዲያ ላይ ያወጥተው አንደኛ ሳይንሳዊ ትንታኔ የሚሰጠው ሰው አለ፣ ሰይጣናዊ ትንታኔ የሚሰጠው ሰው አለ፣ መንፈሳዊ ትንታኔ የሚሰጠው ሰው አለ። እና ይህን ነገር ጥርት ሊያደረግ የሚችል ራሱን የቻለ ምላሽ ያስፈልገዋል ብዬ አምናለሁ። እና ሰጥቶ ከሆነ አላቅም፣ እንግዲህ እስካሁን አልሰማሁም። እኔ ይህን የምልበት ምክንያት የራስ ልዩነት ስላለኝ የምጭምር ማለት ነው። እኔ ይሄ ነገር ተፈጥሯዊም ሊሆን ይችላል፣ ተፈጥሯዊ ሊሆን ይችላል፣ ሴንስ ተፈጥሮ በራሷ ጊዜ ራሷን የምታድስበት መንገድ ሊኖር ይችላል። በሌላ በኩል ደግሞ ተፈጥሯዊም የማይሆንበት ደግሞ ሌላኛው ክፍል ደግሞ ሰው ሰራሽ ሊሆን እንደሚችልም የምናገርበት የራሴ እይታዎች አሉ ማለት ነው። ምን ማለት ነው? እንግዲህ እንደምናቀው ከዚህ በፊትም እነኚህ የሰክሬት ወርድ ተብሎ የሚታመኑት እዚህ የአፍሪካ ቀንድ ላይ ወይም ሆርኖ አፍሪካ ላይ ገልፍ ኦፍ ኤደን ላይ የራሳቸው የሆነ ኢንተረስት አላቸው ከዚህ በፊትም በማንሳት ሞክር ያለሁኝ። ምን ማለት ነው? እዚህ የኤዴን ባህረ ሰላጤ ላይ የዚህ ሚስጥር ማህበሩ ዓለም አንደርወርልድ ወይም ደግሞ ወደ ገሃነም መግቢያ በር ነው ብለው የሚያምኑት እይታ አላቸው። ስለዚህ በሩ በዛ ከሆነ በሩን እንደምንም ብለን መክፈት የሚል ቅዠት አይነት አስተሳሰብ አላቸው ነው። ይሄ ማለት ምን ማለት ነው? ምናልባትም ከክርስቶስ ልደት በፊት እዚህ ምስራቅ አፍሪካ በተለይ ወደ እዚህ ኤርትራ አካባቢ ላይ አፖሎ የሚባለ ጣዖት ሊመለክ እንደነበረ ወይም ደግሞ ዘ ጋድ ኦፍ አንደር ወርልድ ወይም ደግሞ የውስጥ የገሃነም አምላክ ተብሎ የሚታመነው የእንትን ወይም ደግሞ የአምልኮ ቦታ ነው ተብሎ የሚነገርለታል። ወይም ደግሞ አንደር ወርልዱ ይሉታል እነሱ ወይም ደግሞ የገሃነም መግቢያ በር ነው ብለው ያምናሉና ስለዚህ በሩን መክፈት የሚል ስትራቴጂ አላቸው። እንግዲህ ይሄ የምስጢር ማህበሩን እውነታ ነው የምነግራችሁ። አንዳንድ ጊዜ የነሱ እውነታ ማለት የእኛ እውነታ ማለት አይደለም። ይህም በምናገርበት ሰዓት የእነሱ እውነታ እያት የምትናገረው ማታምንበት ወይ ወይ የሚል ሰው ሊኖር ይችላልና እኔ የአንድ ሰው ተከታይ ለመሆን የሱን ሀሳብ የሌላ ሰውን ሀሳብ መናገርና ማንጸባረቅ በማንጸባረቅበት ሰዓት የዛን ሰው እውነት አምኜ መሆን አይጠበቅብኝም ነው። እነሱ ግን እንደዚህ አይነት ሀሳብ አላቸው። ቁፋሮም ኢቨን የማድረግ እንቅስቃሴ ሁሉ ነበር በነገራችን ላይ እዚህ ቦታ ላይ ኢቭን አልፎ ተርፎም እዚህ የአፍሪካ ቀንድ ላይ አፍሪካ ለሁለት ይከፈላል የሚል ሀሳብ ሁሉ ነበራቸው እና ምን ለማለት ነው ባጭሩ የአንደር ወርድ እነሱ በጣም ዳቢሎስ ተቆጣጥሯቸው በጣም ከመቃጅታቸው የተነሳ ገሀነም ውስጥ ኢቭን ገብተው የታሰሩትን የወደቁ መናፍስቶችን ታስረዋልና እና ላክዳፕት ስለተደረጉ ማስወጣት እንፈልጋለን ባይዘዌ ሙዚቃ ሁሉ ትዘፈንላቸው ናቸው ነ ዘ ፎለን ኤንጀልስ የሚባሉት ማለት ነው በጣም የሚገርማችሁ በእነሱ ጉዳይ የሚሰሩት ስራ እጅግ በተለይ አለማችን ላይ በጣም ሰኪር ሆኖ ከሚጠበቁ ቦታዎች ለምሳሌ ዘማውን ተርመን ወይም ደግሞ የአርሞኒየም ተራራ የሚባለው እስራኤል የስድስቱን ቀን ጦርነት ከአረቡ ዓለም ጋር ያደረገችበት ተራራ፣ ያ ቦታ ስጢል ነው። እነኚህ ሰዎች ይጠበቃል። በጣም ሰኪር የሆነ ቦታ ነው። ለምን? የወደቁ መናፍስቶች የተመካከሩበት ቦታ ስለሆነ ማለት ነው። ምክር ያደረጉበት የተሰበሰቡበት ቦታ ማለት ነው። ወይም በአጭር ቋንቋ ልክ እንደ ፓርላማ ብንመስለው ፓርላማው ተሰበሰቡ ውሳኔ እንዳደረገበት አይነት ነው። ነስማዚያ የተመካከሩበት ቦታ ነው። ያ ቦታ ይጠበቃል። በሌላ በኩል እንደነ ቤርሙዳ ትሪያንግል ስንመለከት ዘ ሎስት ሲቪላይዜሽን እያለ ሁሌ የምናነሳው የጠፋው ስልጣኔ የጠፋበት ቦታ በዛ በአትላንቲክ ውቅያኖስ ላይ ተብሎ ስለሚታመን ያ ቦታም በትኩረት የሚታይ ቦታ ነው። በሌላ በኩልም እዚህ ስንመጣ አፍሪካ ቀንድ ላይ ገልፎፌደን እየተባለ የሚጠራው የአፍሪካው ቀንድ ላይ ስንመለከት፣ እንደዚሁ በሌላ በኩል ዘፎለን ኤንጀልስ የታስረው በሩ የተዘጋበት ቦታ አዛዝኤልን ለምሳሌ ሩአይልን እግዚአብሔር ካዘዘው በኋላ በምድረ በዳ ዳላም በምትባል ቦታ ላይ ወስደህ ሻፎ ሻፎ ድንጋይ ግጠመበት ይላል እና ያ የተገጠመ ድንጋይ ያለው እንደዚህ አይነት ቦታ ላይ ነው ብለው ያምናሉ። ነው አምናለሁ አይደለም ያለሁት። እና የነሱን እነ የነሱን እምነት የነሱን የሚያምሩትን ነገር መናገር የዛ አማኝ ነኝ ማለት አይደለም። በዚህ ግልጽ ማድረግ ስለምፈልግ ነው። ወደ እኛም ስንመጣ ታዲያ አሁን ላይ ብዙ የሚነገሩ ነገሮች አሉ እንደነ ዶክተር ሮዳስ ታደሰ፣ ሐኪም አበበች የሚናገሯቸው ከዚህ ከአስትሮኖሚ እና ከአስትሮሎጂ ጋር በተገናኘ የሚናገሯቸው ነገሮች አሉ። እኔ በግሌ ከእነሱ ጋር የምንለይበት የራሴ ሀሳብ አለኝ። እኔ በእንደዚህ አይነት ጉዳይ ላይ ከዚህ ከኮኮብ ቆጠራ ኮንስታሌሽን ጋር በተገናኘ በሳይንሳዊ መልኩ ኢትዮጵያን እንደ ሀገር ስንመለከታት ስማ የሚያስጠሩ ሀገራችንን ገናና ከሚባሉ የስልጣኔ መሪዎች ከሚባሉ ሀገራት ውስጥ ሊያሰልፋት የሚችል መሆኑን ያው አልጠራጠርም እንደነ ካሶፒያ ለምሳሌ ስናነሳ እንደ አንድሮሜዳ ብዙ ነገሮችን ስናነሳ ሰዎች ናቸው፣ ሰማይ ላይ በስማቸው እንትን ተሰጥቷቸው ክብር የተሰጣቸው እንዲሆኑ ማለት ነው። በሃይማኖታዊ ነገር ስትመጡ ግን በሕይወታችሁ ውስጥ ከእኔ ከአምላክ ከእግዚአብሔር ውጭ ምንም አይነት ነገር አታምልክ ምልክትም አይኑርህ የሚለውን ቃል የሚቃረን ሆኖ ስለማገኘው በዛ አይን እንደ ትልቅ ነገር አድርጌ ላላየው ይችላሉ። በመንፈሳዊ አይን በሳይንሳዊ ስትሄዱ ግን ምንም ችግር የለውም ብለን እንደንችል ይሆናል ምናልባት። በመንፈሳዊ ስንመለከት ግን ያንን ነገር ክልክል እንደሆነ ከዚህ ከኮንስታሌሽን ጋር፣ ኮከብ ቆጠራ ጋር ለምን ይህን ያስተማሩ መናፍስት ወንጀለኛ ተብሎ የታሰሩበትም ክስተት ስላለ ማለት ነው። ስለዚህ ካንሰር ካስፖፒያ፣ ማን ካንሰር፣ ሌዮ ሌሎችንም ወደ አስራ ሁለት የሚሆን ወይም ደግሞ ሳጂታሪየስ አኳሪየስ እያልን የምንጠራቸው በኮንስታላሽን ወይም ደግሞ በአስትሮሎጂ ኮኮብ ቁጣ ላይ የምዕራብ ዓለም የሚመራበት ነው። ኖትኦንል በነገራችን ላይ እኛም ሀገር ላይ የምናያቸው በጣም በርካታ ሰዎች አሉ። የኔ ኮኮብ ይሄ ነው፣ ያንተ ኮኮብ ይሄ ነው የተባሉ ብዙ ሰዎች ብዙ ይናገራሉ። እና ኮኮባቸውን መነሻ ደግሞ እነኛ ኮኮቦች የራሳቸው የሆነ መገለጫ ፕሮፖርቲ ያላቸው ይሄ ኮኮብ ያለህ ይሄ ነው፣ ጸባይህ እንደዚህ ነው፣ ደሙ እንደዚህ ነው፣ አመለካከቱ እንደዚህ ነው፣ መልኩ እንደዚህ ነው፣ በቃ ከሰው ልጆች ጸባይ ጋር የሚገናኝ ፕሮፐርቲም ጭምር የያዙ ናቸው እነኝህ ከዋክብትና ታዲያ እነዚህ ከዋክብት መነሻ ማድረግ ሰዎች የሚሰሯቸው ፕሬዲክሽኖችና ትንታኔዎች አሉ እንደ አይነት የጨረቃ ለውጥ የአየር ንብረት ለውጥ ይኖራል ፀሐይ እንደዚህ ልትሆን ትችላለች መሬት እንደዚህ ሊሰነጠቅ ይችላል ይሄ ፕላኔት ይሄ ከሆነ እንደዚ ሊሆን ይችላል ይሄ ኮከብ ይሄ ከሆነ ይሄ ሊሆን ይችላል የሚል በሳይንሳይ ስንመለከተው ሳይንሳዊ ትንታኔ ሰጥተን በዛ ልንመለከተው እንችል ይሆናል። በመንፈሳዊ ስንሄድ ግን ትክክል አይደለ አካሄድና መንገድ መሆኑን መገንዘብ አለብን። ለይተን ማየት ስላለብን መቀላቀል ስለሌለብን እና ምናልባት ሐኪም አበበች የተናገረችበት አንግድ እንግዲህ ከሰላሳ አራት ዓመት በፊት የሊቃውንት ጉባኤ ያለችዋለ ያ የሊቃውንት ጉባኤ ማን የሚለው አልተመለሰልኝም። ምናልባት እንግዲህ አጭር ቪዲዮ ስለሆነ ሙሉን መስማት ይጠበቅብኝ ይችላል ይሆናል። ላለማመን እያደረግኩኝ አይደለም አሁንም የምለው ምንድን ነው? ይሄ ጉዳይ ተፈጥሯዊም ሊሆን ይችላል፣ ሰው ሰራሽም ሊሆን ይችላል። አሁንም ደግሜ እንደምናገረው እዚህ ገልፎ ፌድን ላይ ቅድም እንዳነሳሁላቸው በተለያዩ ቦታ ላይ የሴክሬት ወርድ የሚባሉት ኢንተረስት አላቸው ኢንተረስት አላቸው። የመሬት መንቀጥቀጥ ማምጣት፣ አርቲፊሻል ዝናማ ማዝነብ፣ ወዘር ኮንዲሽን መቀየር፣ የአየር ንብረት ለውጥ እንዲቀየር ማድረግ አየር መበከል ይችላሉ። በነገራችን ላይ ዚያር ፓወርፉል ይህንን የምንክደው ጉዳይ አይደለም እና እነኝህ የሚለዋወጡ ነገሮች በጠቃላይ አለም ላይ የምናያቸው ኪዮሶች ከተፈጥሮ ውጭ የሆኑ ሰው ሰራሽ ናቸው። አብዛኞቹ ግን ደግሞ ተፈጥሯዊ የሆኑ ነገሮች የሉ ማለትም አይደለም። ተፈጥሯዊና ሰው ሰራሽ የሚለው መለየት ጭምር ስላለብን ነው። አንዳንዴ ነገሮች በሚከሰቱበት ሰዓት በፍጥነት ተፈጥሯዊ ነው ብለን ብቻ የምንወስነው አይደለም። እውነት ነው። መጽሐፍ ቅዱሳችን ላይ የሚተቀመጠ ነገር አለ። አሁን እሷ እንደተናገረችው መርዛማ ባክቴሪያ ሊመጣ እንደሚችል ተናግራለች። ምንም ጥያቄ ውስጥ የሚገባ አይደለም። አንድ መሬት ሲሰነጠቅ ከውስጥ የሚወጣ ነገር አለ። ያ የሚወጣው ነገር ዝም ብሎ አይወጣም። የሚይዞት የሚወጣው እኛ የማንጠብቀው ለሰው ልጆች ጥሩ ነገር የማይሆን ነገር ይዞ ሊመጣ እንደሚችል ይገመታል። በአጠቃላይ የራሳችሁንም ሀሳብ ኮመንት ላይ ማስቀመጥ ትችላላችሁ። ጠቅለል አድርገን ስንመለከተው እንደዚህ ሁሉ ነገሮች እንደሚሆኑ ደግሞ መጽሐፍ ቅዱሳችንም ያረጋግጥልናል፣ ነው ከሰዎች የበለጠ መጽሐፍ ቅዱሳችን ያረጋግጥልናል። ዛሬ ምስጢር ማህበራት እያለ የምንጠራቸው አካላት በተለያየ መልኩ ምናልባትም መጽሐፍ ቅዱስን አንድ በአንድ ትንቢቱን እየፈጸሙት ለመሆናቸው ከእንደዚህ አይነት በላይ ማረጋገጫም ላይኖርልን ይችላል። እንግዲህ መድገም የምንፈልገውና መጨመር የምንፈልገውም አሁንም እዚህ ገልፈ ኤደን ወይም ደግሞ የአፍሪካ ቀንድ የሚባለው ቦታ ላይ የሚስጥር ማህበሩ ልዩ የሆነ ኢንተረስት አላቸው ምናልባትም ኤርትራ አካባቢ ላይ ወደ ቀይ ባህር አካባቢ ከክርስቶስ ልደት በፊት የነበረ አፖሎ የሚባል አፖሊዮን ይለዋል ራእይ ዮሐንስ ላይ ኢቨን ራሱ እና ጣዖት ነበረ ምስል ተሰርቶለት የሚመለክ እና ያ ቦታ የእሱ ቦታ እንደሆነም እዛ ቦታ ያ አካባቢ በሱ ቁጥጥር ስር እንደነበረም ጭምር ይነገርለታል ና እናም በአጠቃላይ እነኝህ ሰዎች ማለት ክርስቶስ ልደት በፊት እነዚህ በከባባዱ ወይም በኃይለኛው ጣዖት አምልኮ ይደረግባቸዋል ተብለው የሚተለዩ ኤሪያዎች ቦታዎች ላይ ፎከስ አድርገው ይሰራሉ። ለምሳሌ የዓለማችን ደብልብ ደብልብ ዶት የሚባለው ዋይርለስ ቴክኖሎጂ ወይም ደግሞ ወርልድ ዋይድ ወይብ የሚባለው ስሩ ዋይርለስ ቴክኖሎጂ ዓለማችን ሁሉ ዛሬ ኢንተርኔት የሚያገኝበት ቦታ፣ ከክርስቶስ ልደት በፊት ሰርነኖስ የተባለ የውቃቤ አማልክት ይመለክበት የነበረበት አወተ ቦታ እዛ ቦታ ላይ ቆሞ እንደነበር ይነገርበታል እና እዛ ቦታ ላይ ነው ዛሬ የዓለማችን ኢንተርኔት ወይም ደግሞ ስሩ ዋየርለስ ቴክኖሎጂ ዓለም ሁሉ ኮኔክት አድርጎ ዛሬ ኢንተርኔቱ ዓለም መነሻው ማለት ነው። በተመሳሳይ እዚህ ገልፎ ፌድን ይሄን ስላችሁ ኢንተርኔት ኃጢአት ነው ወይም የኃጢአት ነው ሌላችሁ ፈልጊ አይደለም ግን የሰርኖስ ቦታ ነው ያ ቦታ በሚል ያንን መታሰቢያ አድርገው ሰርተውታል። እንዲህ ማለት ነው። ልክ እኛ ለምሳሌ ቅዱስ ራኤል ደሙን በጽዋ የክርስቶስን ደም ቀርቶ በአለም ላይ ረጭቷል። ደሙ በነጠበበት ቦታ ላይ ሁሉ ቤተክርስቲያን ይታነጻል። ነው ያ ነው እውነታችን አይደለ? ቤተክርስቲያናችን ሁኔታ ደሙ የክርስቶስ ደም በነጠበባት ቦታ ሁሉ ቤተክርስቲያን ይታነጻል። በቃ በተመሳሳይ በመናፍስቱም አለም ስንሄድ ከክርስቶስ ለተፊት የነበሩ መናፍስቶች ወይም ደግሞ ጣዖቶች ጣዖት ቦታ የተተከለላቸው ሁሉ ዛሬ በዚህ በሚስጢር ማህበረሱ ዓለም ውስጥ ደነኛ መናፍስት በቦታቸው ላይ የተለያየ ነገር መታሰቢያ አድርጎ ተተክሎበታል ነው። አሁንም እዚህ ቦታ ላይ ስንሄድ ለምሳሌ ሰርንኖስ ስንመለከት ዘጋዴኦ ዘሪንግ ይባላል። ቀረበታማው አማለክት ዘጋዴኦ ዘአንደር ወርልድ ይባላል የሲኦሉ የገሃነሙ አምላክም ተብሎ ይጠራልና ለምሳሌ ይሄ ኢንተርኔቱ አለም ያልኳችሁ ወይም ደግሞ ኤልኤችሲ ተብሎ የሚጠራው ትልልቅ የዓለማችን ግዙፍ የሚባሉ ማሽኖች የሁለተኛው ዓለም ጦርነት ከተጠናቀቀ ከ1954 በኋላ ነው። 23 ሀገራት የሚሆኑ ይህንን ቦታ ተሰብስበው ክሬት አድርገው ያንን ያደረጉት እና ቦታው ኢቨን ስትመለከቱት ክብ ነው። ዘጋድኦፍ ዘሪንግ ብያችኋለሁ። ሳርነኖስ የሚባለው አማልክት እባብ፣ ዘጋድኦፍ ዘሪንግ፣ ዘጋድኦፍ አንደር ወርልድ፣ ሌሎችም ስሞች መጠሪያዎች አሉ። አማልክቶቻቸው ብዙ ናቸው፣ መጠሪያዎቻቸው ብዙ ናቸው እና ያንን ታሰብ ያደረገ ስም ነው የተሰጠውም እና ቦታው ኢቭን አሁን እዛ ቦታ ላይ ከስፒድ ኦፍ ላይትን ወይም ደግሞ ፕሮቶን ስማሽንግ ወይም ደግሞ የፕሮቶን እንትን የፓርቲክል ስማሽ የሚያደርግ ማሽን ነው ያለው። አራት ማሽኖች አሉ። ወይም ደግሞ ስለ ቢግ ባንግ ወይም ደግሞ ስለ ዓለማችን አፈጣጠር እናጠናበታለን ብለው የመሰረቱትን ቦታ ነው። ኢንተርኔት የአለማችን ኢንተርኔት ከዛ ነው እንግዲህ በመላው አለም ዲስትሪቡት የሚሆነው ማለት ነው። አንደር ሲ ውስጥ በውሃ ውስጥ የሚያልፍ ፣ የእኛም ለምሳሌ በቀይ ባህር በኩል አድርጎ ከዛ ነው የሚመጣው። የሁሉም አለም ከዛ ነው መነሻው። ስለዚህ ስሩ ዋይርለስ ቴክኖሎጂ አለም ሁሉ ከዛ ጋር ኮኔክት የማድረጉን ነገር በቴክኖሎጂ ዘርፍ ይሰሩበታል ነው። በተመሳሳይ እንደ አይነት ጉዳዮችን ወደዚህ ወደ ገርል ፎፍ ኤደንስን መጣም የአፍሪካ ቀንድ አካባቢ ላይ የአፖሎ ምስል ነበረ ነው። እዚህ የአፖሎ ምስል ላይ እዚህ ቦታ ላይ አፖሎ፣ በዚህ ቦታ ላይ የውቃቢው መንፈስ ስላለ በአጭሩ ደግሞ በኖህ ዘመን የወደቁ መናፍስ የታሰሩበትም ሲኦል ስለታሰሩ፣ ይሄ የእነሱ እምነት ነው እንግዲህ የሚስጢር ማህበሩ አለም እውነታ ነው። ይሄን ምላቸው እንደ አይነት ቅዥ ስላለባቸው ማለት ነው። ስለዚህ እነሱ የታሰሩበትን ቦታ ሁሉ በሩን እንፈልጋለን፣ እንቆፍራለን፣ እናውጣለን የሚል ነገር አለና፣ በእነሱ ሀሳብ በእነሱ ቤት አሁን የባህር ላይ ክፍተት ከዚህ የትን ተፈጥሮ እንደነበረ እናውቃለን። ነው ሁለት ሺህ በሚሊኒየሙ አካባቢ ላይ ከፍተኛ የሆነ የባህር ላይ ክፍተት ተፈጥሮ እንደነበረ የትን ተፈጠሩ ገልፎ ፊድል ላይ ማለት ነው። እናም የእነ አፖሎ የታሰሩበት መግቢያ በርሉ አንደር ወርልዱ እዛ ነው ብለው ያምናሉ። ነው አንዱ እዛ ብቻም አይደለ አትላንቲስ የጠፋው ስልጣኔ ብለን የምንለው አትላንቲክ ውቅያኖስ ላይም እዛ ላይም እንደዚሁ የሚሰሩት ሪሰርች አላቸው። በተለያየ የዓለማችን ክፍል ላይ ኢንተረስትድ ሆኖ የሚሰሩባቸው የሚለዩቸው ቦታዎች አሉ። ከሌላ በሌላ ዳይመንሽን ስንመለከተው ከተፈጥሯዊ ሀብት ጋር በተገናኘም እኛ ልናይ እንችላለን። ምናልባት የአፍሪካ ቀንድ ላይ ስንመለከተው ብዙ ሽኩቻዎች አሉ። ለምን የዓለማችን ኢኮኖሚ ማለት ነው ምናልባትም በዓለም ላይ አሉ ከሚባሉ ቦታዎች በጣም ፍሎ ሊያደርግበት የሚችለው ኢምፖርት ኤክስፖርት የሚደረግበት ቦታ የቀይ ባህር አካባቢ ያለበት ነው። እና እኛ በዛ እንግል ልናየው እንችላለን። ፖለቲከኞችም በዛ ዴፍሬሽን ሊሰጡን እንችላሉ። በዋናነት ግን የሚስጥር ማህበር አለም ግን እዛ ቦታ ላይ ትኩረት አድርጎ የሚሰራበት እና በዋናነት እንደኛ የውቀይ ባህር አካባቢ ያለውን ቁጥጥር ከመቋጠር አንጻር አንዱ ሱ ነው። በሌላ በኩል ግን ከነኚህ ከወደቁ መናፍስት ጋር ያላቸው ኢንተረስት አለ። ያ ኢንተረስት ምንድነው? መናፍስቶቹ በዚህ ታስረዋል፣ እነሱን ቆፍረ ማውጣት የሚል ቅዠት አለባቸው። መናፍስት እንግዲህ አይጨበጥም አይዳሰስም። እንግዲህ ግን እነሱ መርዳት ይፈልጋሉ። የሚገርማቸው ነገር ዘፈን ሁሉ ዘፍነውላቸዋል። እነሱ ዘፈን ሁሉ ዘፍነውላቸዋል። እና ይሄ ቦታ በእነሱ አይን በእንዲ አይነት መልኩ ይታያልና ታዲያ፣ እንደዚህ ከሆነ እነሱን ለምን በእነሱ አመለካከት ከዚህ በፊት እንዳነሳሁት፣ ገልፎ ፌዴን ላይ የታሰሩ መናፍስት ማለት ስጋ የለብሶ መናፍስት ናቸው ብሎ ስለሚያምኑ ጭምር ማለት ነው ስጋ የለበሰን ነገር ደግሞ ተጨብጠዋል፣ ዳስሰዋል። እነ ኒፊልምስ እያሉ የሚጠሯቸው የታሰሩ በሩ እዛ ነው ነው። አንድ ነገር ለመርዳት በሩን ማግኘት አለብህ ነው በእነሱ አመለካከት። በር ማለት ደግሞ በእነሱ አመለካከት ቮርቴክስ የሚባለው ክስተት የሚፈጠርበት ቦታ ላይ ሁሉ በሩን የሚጠቁም ዳይሬክሽን ነው ብለው ስለሚያምኑ ኢነሴንስ ቮርቴክስ ሌላ ዳይመንሽን ኮኔክት የሚያደርግ ሌላ ዳይመንሽን መግቢያ በር ነው ብለው ስለሚያምኑ ያ በተከሰተበት አካባቢ ሁሉ እነሱ በትኩረት ይሰሩበታል ያንን ጉዳይ እና፣ ስለዚህ ያንን ታሳቢ ብናደርግ ከዛ በኋላ የሚመጡ አብረ ቀውሶች አሉ። መሬት መሰንጠቅ ያክል ነገር ተካሂዶ ምንም ነገር አይመጣም ማለትም አይቻልም። ያን ለማድረግ እንግዲህ እነሱ የሚጠቀሙበት መንገድ ያላቸው ኮኮብ ቁጥራውን ተጠቅመው፣ ኮንሳሌሹን ተጠቅመው፣ ከዚህ ከፕላኔቶች ጋር ተጠቅመው የሚያደርጓቸው ብዙ ነገሮች አሉ። ያያና ያን ነገር ታሳቢ ያደረገ ግንዛቤ ቢኖረን ዞሮ ዞሮ ግን ምንም መጣ ምንም፣ እኛ የሚያስደንቀን ጉዳይ ላይሆን ይችላል። ለምን ብዙ አይነት ክሶች ሊመጡ እንደሚችሉም የተነገረበት ወቅት ላይ ነው ያለ ነው። ግን ደግሞ እስከ መጨረሻ የሚጠና እሱ ይድናል ነው። ከእኛ የሚጠበቀውን ነገር ማድረግ ተገቢ ነው። በተመሳሳይ እነኚህ የምስጢር ማህበሩ እንላቸው ከዚህ በፊትም እንዳነሳሁት የአረሞኔም ተራራ የሚባለውን ቦታ ገልፍ ኦፍ ኤደን ላይ፣ የአትላንቲክ ኦሽን ላይ ሌሎች እንደዚ አውሮፓ ወደ ቱርክ አካባቢ ላይ እንደዚሁ ሌላም አለ። አንድ ሻባላ የሚባል ቦታ እንደዚሁ፣ የአንደር ወርልድ መግቢያ በሮች ብለው የሚሏቸው እና ከነኚህ ከወደቁ መናፍስ ጋር ኢንተረስትድ ሆነው የሚከታተሏቸው ቦታዎች፣ ለምሳሌ የአርሞኒየም ተራራ ደግሞ ማውንት ሀርመን የሚባለው እስራኤል የስድስት ንቆን ጦርነት ከአረቡ ዓለም ጋር ያደረገችበት ቦታ፣ እነኚህ ወደቁ መናፍስ ተሰብስበው ሚስጥር የመከሩበት ቦታ ነው። እና እስቲ ለው ያም ቦታ ኢቭን የአሜሪካ መሩ የመራሙ ተማሩ ቋጥሮ ስለዚህ ገልፎ ፌዴንም በዛ የሚታይ መሆኑን አፋር አካባቢም እነሱ ይህን እሳተ ገሞራን የሚያዩበት አይን እናንተ በምናይበት አይን አይደለም የሚያዩት። እንለያያለን እኛና እነሱ፣ አመለካከታችንም እምነታችንም ግንዘቤያችንም ማለት ነው። ለምሳሌ አንድ ኢንዲያ ውስጥ ሄደህ አንድ በሬን የሚያመልክን ሰው ነግረህ ስላሴ አንድም ሶስትም ናቸው ብለህ ብትነግረው አትግባባም። የእነሱ እውነት ሌላ ነው። አንድ በሬ ሞቶ ተመልሶ ሌላ በሬ ሆኖ ይመጣል ብለው ነው የሚያምኑት። ወይም ደግሞ አንድ በሬ ሞቶ አንድ የዋህ በሬ ሞቶ በሰው መልኩ ሊመጣ ይችላል፣ በእነሱ እምነት ማለት ነው። ያለንበት አለም ይሄ ነው። ግሎባላይዜሽን አንዱ እንዲህ አይነት እምነት ያላቸውን እና በስላሴ የሚያምኑ እምነት ያላቸውን፣ ምንም እምነት የሌላቸውንም አንድ ጋር ወደ ማምጣት ነው። እና አንዳንድ ጊዜ የእነሱን ሪያሊቲ በምንናገርበት ሰዓት የእኛ ሪያሊቲ አድርገን አይደለም የምንናገረው ነው የነሱ እውነታ እንደዛ፣ ሊያምኑ ይችላሉ። በሚስጥር ማህበሩ ማለም ስትሄዱ መናፍስትን ቆፍሮ ማውጣት በእነሱ ዘንድ አጀንዳ ነው። ዘፈን ዝፍ ነው ሆንላቸዋል። ኢቨን ሳይቀር በማስታወቂያቸው፣ በስራቸው፣ በማንኛውም በቴክኖሎጂ አርማ አድርገው ምልክት አድርገው የእነሱ መታሰቢያ አድርገው ሁሉ የሚጠቀሙበት አጋጣሚ በርካታ ነገር አለ እና ያን ያን ነገር ብንመለከት ወደኛም ሀገር ስንመጣ ደግሞ በእኛ በኩል ያሉ ልክ ድምደልኳቸው እንደነ መምህር አበበች ሐኪም አበበች እንደዚሁም ደግሞ ዶክተር ሮዳስ አደሰ። በዚህ ጉዳይ ላይ እኔ በራሴ ቅር የሚለኝ ነገር ይህን ሃይማኖት በዛ አይፈቅድም፣ ሳይንሱ ግን ይሄን ችግር የለውም ወይም ይፈቅዳል ብሎ ለይቱ ያለመናገር ነገር አለና ያንን ነገር ለየት አድርጎ መናገር ለምን፣ እኮብ ቆጠራ ኮንስታሌሽን አስትሮሎጂ ምናም በተመለከተ በሃይማኖታዊ ነገር አይፈቀድም አይፈቅድም፣ በሳይንሳዊ በኩል ሰየው ተቋም ተፈጥሮለት ራሱን የቻለ ተቋም አለው። በዛ ላይ የሚሰሩ አስትሮሎጂ ማለት ነው። ከዚህ ኮኮብ ቁጠራ በተመለከተ ማለት ነው ወርዋሪ ኮኮብ፣ አምስተኞች ኮኮብ አራቶች፣ አምስቶ ስድስቶች ኮኮብ የተባሉ የሚቆጠሩ ከዋክቶች አሉና፣ ሰዎች ደግሞ ከዛ ጋር የራሳቸውን ዕጣ ፈንታ እያገናኙ ህይወታቸውን የሚኖሩበት አለና ትክክል መስሎ እንዳይታይ ለይቶ መናገር ተገቢ ነው ብዬ ስለማምን ነው በዚህ ደረጃ ይሄን ሀሳብ ለማንሳት የወደድኩት። ና ያለኝ ሀሳብ ይሄ ነው። በድጋሚ እንግዲህ ደግሞ ሌላ ሀሳብ ይዘን እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። ለዚህ ቻናል ቤተሰብ ያልሆናችሁ ቤተሰብ ሁኑ። የነበረኝ ቆይታ የነበረን ፕሮግራም ይሄን ይመስላል። ይቆየን።